አሁን ወቅቱ ዘር ደርሷል። ዘር የሚዘራ ሰውም አለ። አሁን ከ66 ቀበሌ መጥቶ ሰው ለፍቶ መጥቶ ከዚህ አቶ የሚሄዱት አለ። ገንዘባው ትቶ ተሸግሮ አሁን እንደው ወደ ቤቱ ገብቶ ዝም ብሏል፣ ቁጭ ብሏል። ማዳበሪያ አልመጣም ዘንድሮ እ አምና እ ሞልቶ ሶስት ሁለቴ እዚህ መንገድ ላይ ተሸጠ። ዘንድሮ አልመጣም። ምን እንደሆነ እንጃ፣ የት እንደገባ እንጃ። ምን አይነት ችግር እንዳለ እንጠይቃለን አልመጣም ይባላል። ዘንድሮ ግን ምንም አይነት ማዳበሪያ እዚህ ውስጥ አልገባም። ይኸውና ዘሩ ደርሷል፣ መጋዘኑ ባዶ ቁጭ ብሏል። ገበሬ አሁን ምን ነው አተናል መተን ስንጠይቅ ባዶ ስመቶ ስንጠይቅ አልመጣም ብቻ ነው። ከሩቅ መቶ መቷል ብሎ እንደው ዝም ብሎ በደንብ ሳያረጋግጥ ይመጣና ትራንስፖርት ከፍሎ ይመለሳል። እዚህ ሲመጣ ምንም አይነት ማዳበሪያ የለም። አሁን በዚህ ሰዓት ይመጣ ነበረ ማዳበሪያ ይገባ ነበር፣ ገብቶ መጋዘን ይቀመጣል። ያው ገበሬውን ተአሳቢ ተደርጎ አትክልትም ለምንሰራው ሰዎች ይሰጠናል። አሁን ግን ገና አልገባም። ይሄ ለምን እንደሆነ ባለፈው የመኸር ወቅት እንዲሆኑ ነበር። ጣቢያችን ፋና ሚዲያ ኮርፖሬሽንም በየጊዜው ከሚመጡለት የህብረተሰቡ ቅሬታዎች መካከል የአፈር ማዳበሪያ በወቅቱ አለመድረስ የሚጠቀስ ነው። በተለያዩ የአገሪቱ ክፍሎች የሚገኙ አርሶ አደሮችም በተለያዩ ወቅቶች ከአፈር ማዳበሪያ መጓተት ጋር ተያይዞ ሀሳባቸውን ያጋሩናል። ምን እንኳ ከቅርብ ጊዜ ወዲህ አንጻራዊ መሻሻሎች ቢስተዋሉ፣ የአፈር ማዳበሪያ ጉዳይ ዛሬም ድረስ በአርሶ አደሮች ቅሬታ ሲያስነሳ ይስተዋላል። ለግዢው የሚወጣው ወጪ ደግሞ በዚያው ልክ አርሶ አደሩን ሲፈትን የቆየ ጉዳይ ነው። እኛ ስንዴውን ስንዘራ ማለት ነው በመቶ በሺህ 800 ተወር ነበር እየተሸጠልኝ ነበረ። አሁን ግን ያ ማዳበሪያ ማዳበሪያ ነው የገባው፣ አዲስ አይደለም የገባው በፊት የገባ ነው። 6000 ብር ይሸጣል። አሁን ግን እሱም በስንት በዘመድ በድብቅ ለምታገኙ እንጂ አታገኙም ብትነሽ ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንትና ሁለት ለህዝብ ተወካዮች ምክር ቤት ከሰጡት ምላሽና ማብራሪያ መካከል ይኸው የአፈር ማዳበሪያ ጉዳይ ይጠቀሳል። ጠቅላይ ሚኒስትሩ በዚህ ወቅትም መንግስት ለግዢው ከፍተኛ ውጭ የሚያወጣ መሆኑን በማስታወስ ወደ አገር ቤት ገብቶ አርሶ አደር ማሳ እስኪደርስ ድረስም ሂደቱ እጅጉን ፈታኝ ስለመሆኑም ገልጸዋል። በአንድ ቀን መቶ ሀምሳ ሺህ ኩንታል ማዳበሪያ ከወደብ እናጓጉዛለን። የሚያሳዝነው ጉዳይ ግን ከወደብ መቶ ሀምሳ ሺህ ኩንታል በቀን ጭነ ማምጣት ብቻ ሳይሆን ወደ እያንዳንዱ አርሶ አደር በወታደር አጅበን እንወስዳለን። አምና አማራ ክልል ሰባት ሺህ ትራክ ነው መከላከያ ያጀበው። ከውጭ እንገዛለን፣ እንደጉማለን ፖርት ስለሌለን፣ ከፖርት ማጓጓዙ ጣጣ ነው። ከገባ በኋላ ወደ እያንዳንዱ አርሶ አደር ደግሞ እንዲደርስ በአጃቢ እናደርሳለን። ይህ ሁሉ ወጪ ነው። ይህን ለአመታት ፈተና ሆኖ የቆየውን ሂደት ለማስቀረትና ከአፈር ማዳበሪያ ጋር ተያይዞ ያሉ ችግሮችን ለመቅረፍ እንደ አገር እቅድ መያዙንም አመላክተዋል። ይህ ደግሞ የአፈር ማዳበሪያ ፋብሪካን የመገንባት ውጥን ነው። የህዳሴ ፊታችን ወደ ማዳበሪያ እናዞራለን። በተደረገው ጥናት ከ ሁለት ነጥብ አምስት እስከ 3 ቢሊዮን ዶላር ይፈልጋል። በጣም በርትተን ከሰራን ቢያንስ ሶስት አመት እና ከዚያ በላይ ጊዜ ይፈልጋል ማዳበሪያ ፋብሪካውን በበቂ ደረጃ ኢትዮጵያ ውስጥ አቋቁሞ ለመስራት አሁን ሁለተኛ ህዳሴያችን የሆነው ማዳበሪያ ፋብሪካውን ከተቻለ በጆይንት ቬንቸር ከግሉ ሴክተር ጋር ከዚያም ከፍሎ ከተገኘ በፕራይቬት ኢንቨስትመንት ካልተቻለ ግን በመንግስት በራሱ የግድ የማዳበሪያ ፋብሪካ የኢትዮጵያን ፍላጎት ሊመልስ በሚችል መልኩ መፍጠር ይኖርብናል። ምናልባት የሚቀጥለው አመት ሁነኛ ተግባራችን የሚጀምር ይሆናል ብዬ አስባለሁ። የጠቅላይ ሚኒስትር አብይ አህመድን ማብራሪያ ተከትሎም ለዚህ ሐሳባቸውን የሰጡት የምክር ቤቱ አባላት የአፈር ማዳበሪያ ፋብሪካ ግንባታው በቀጣይ ልናሳካው የሚገባ ህዳሴያችን ነው ሲሉም ሐሳባቸውን ሰጥተዋል። አሁን ማዳበሪያ አምራች ሳንሆን በእንደዚህ አይነት በጣም በሚዋዥቅ ኢኮኖሚ ውስጥ ሆነን በዚህ ሁኔታም ከ3700 ብር በላይ በአንድ ኩንታል ድጎማ አድርገን ለአርሶ አደር እያቀረብን ባለንበት ሁኔታ አሁን ያለው የግብርና እመርታ ምን ያህል አስተማማኝ እንደሆነ አይተናል። ይሄ በራሱ ማዳበሪያ በራሱ ፋብሪካ ማዳበሪያ ስደጎም ሲደጎም ምን ሊሆን ይችላል የሚለውን ነገር በደንብ በቀላሉ መገመት ይቻላል። ማለት እዚህ ስናመርት እናተርፋለን፣ ምክንያቱም አትርፈው ነው የሚሸጡልን። ሁለተኛ ደግሞ የውጭ ምንዛሪያችንን ለሌላ ስራ እናውለዋለን። ግብአቱ ባለን ሁኔታ ኢንዱስትሪውን አቋቁመን ለዜጎቻችን በጊዜ አምርተን በጊዜ ማድረሱ የሀገራችንን ኢኮኖሚ በብዙ ከፍ ሊያደርገው ይችላልና ይህም በቁጭት ተነስተን መንግስት በሚያስቀምጠው መንገድ በጀቱ ይገኛል፣ ያለውን መንገድ አቅርቦ ያንኑ ተከትለን ስራውን በፍጥነት መስራት ነው ያለብን። የዓለም አቀፍ ዋጋ ከፍ እያለ እየሄደ ነው። በቋምነት እነዚህ ማዳበሪያ ከሀገር ውጭ እያስገባን ምርትን ማሳደግ አይታሰብም። ስለዚህ አንዱና ትልቁ ግብአት ናይ ምርታማነትን ከፍ ለማድረግ ማዳበሪያ ማምረት የግድ ይላል። ለ2017-18 የምርት ዘመን 24 ሚሊዮን ኩንታል የአፈር ማዳበሪያ ለመግዛት መታቀዱ የሚታወስ ሲሆን ለግዢ ሂደቱ ደግሞ የአገሪቱ መንግስት 84 ቢሊዮን ብር ድጎማ ማድረጉም አይዘነጋም።